ሰላም ውድ ተመልካቾቼ፣ ታላቁ ደራሲ ሀዲስ አለማየሁ እጅግ በጣም የሚያምር ድምፅ እንዳላቸው ታውቃላችሁ። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች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

በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር ዘጠኝ በዛብህና አባባ ሐዲስ በ1990ዎቹ የአሸናፊ በዛብህ የቡክ ክለብ አባል የነበረው ኤርምያስ ሁሴን አንድ ጽሑፍ ላከልኝ። ይህን ጽሑፍ የጻፍኩት እኔው ሲሆን ኤርምያስ ያገኛት በ1992 ዓ ም ከታተመችው ኒሻን ጋዜጣ ላይ ነው። ጽሑፏ ከአባባ ሐዲስ ዓለማየሁ ጋር ከተጨዋወትናቸው ጉዳዮች ጉዳዮች አንዱን ታነሳለች እንዲህ በማለት ከአባባ ሐዲስ የቅርብ አገልጋዮች አንዱ ድምፃቸው ሌላ ነው አንዳንዴ ከኡራኤል ቤተ ክርስቲያን የሚመጣውን ዝማሬ ልቅም አድርገው ይዘው ሲዘምሩ ይገርመናል በጭራሽ አይረሱም አለኝ እጅግ በጣም የሚወዱትና አዘውትረው የሚዘምሩት የቤተ ክርስቲያኒቱ መዝሙርም የጥበብ ሰዎች መጡ የሚለውን እንደሆነ ነገረኝ። ያ አገልጋያቸው በዚያ ውብ ድምፃቸው የጥበብ ሰዎች መጡ፣ የጥበብ ሰዎች መጡ፣ ሰምተውን በዜና እያበራላቸው፣ ኮከብ እንደ ፋና ብለው የዘመሩ እንደሆነ ፈዘ ትቀራለ ብሎኝ ነበር። እኔም ደፍሬ ጠየቅኳቸው ድምፁ እንደ በዛብህ ያምራል አሉ አልኳቸው ከዚያ አንድ ታሪክ አጫወቱኝ እንዲህ በማለት በልጅነቴ የደብረ ወርቅ ነበርኩ ዲማ ሄድኩ እኔ የቅኔ ቤት ተማሪ ነበርኩ ዲማ ከአንድ ትልቅ ሰው ቤት ደረስኩ ስማቸውን እረስቼዋለሁ በኋላ በልብ ወለድ ስጽፈው ፊታውራሪ መሸሻ ትንሽ እሳቸውን ይመስላሉ ያኔ ድምፀ መልካም ነበርኩ ሁላችንም በያሬዳዊ ዜማ እየዘፈንን እና ሞገሳቸው ጀመር። ሞገሳቸው ለእርሳቸውም ለሚስታቸውም ነው። ዝጠላ ከመወይን ጣዕሙ እስኪ ድግሙ ድግሙ እያልን ዘፈንን። ከዚያ በኋላ እኛ ትልቅ ሰው ያስጠሩኝና አንተ እንዴት ያለ ድማም ልጅ ነው ናስቲ አሉኝ። ከየት መጣ? ከዲማ። ለምን ልማር። ዘመድ አለህ? የለኝም ከእንግዲህ ቁራሽ ልመና እንዳትሄድ እዚህ እየመጣ ብላ አሉኝ። አባባ ሀዲስ ይህን ሲነግሩኝ፣ ሰብለ ወንጌልንስ የት አገኟት አልኳቸው። ከእሷ ጋር አይደል እንዲመሳም በላው አሉና ሳቅ አሉ። እኔም አብሬያቸው መሳቅ ስጀምር አቋረጡኝና፣ ግን እርሷና በዛብህ ያደረጉትን አላደረግኩም ብለው ዝም አሰኞኝ። ጉዱ ካሳና አባባ ሀዲስ በሌላ ቀን ደግሞ በርካታ አንባቢያንና የሥነ ጽሑፍ ምሁራን ከበዛብህ ይልቅ በጉዱ ካሳ እንደሚጠረጥሯቸው ነገሩኝ። የዚህም ምክንያት ጉዱ ካሳ የእርሳቸውን ተራማጅ አስተሳሰቦች ስለሚወክል ነው። ጉዱ ካሳ ለምድር ለሰማይ የከበዱትን ፊታውራሪ መሸሻን ፊት ለፊት ይቃወማል ግብዝነታቸውን እየኮነነ ይህን ድፍረት ደግሞ አባባ አዲስም ተላብሰዋል። የግርማዊ ጃንሆይን ፊት አይተው የሚያስቀሩት እውነት የለም። የመሰላቸውን ፊት ለፊት ይናገራሉ። ይህንንም ሲያስታውሱ አንድ ነገር ካሰብኩ ፊት ለፊት እነግራቸዋለሁ። ጃንሆይ ታዲያ እንዲህ ያለ ነገር አይወዱም። አንዴማ እሳቸው ሲናገሩ እኔ ስመልስ ሲናገሩ ስመልስ፣ እሳቸው መሆናቸውንም ረስቸው ነበር። መጨረሻ ላይ የት ታውቀኛለህ አሉኝ። እኔም እርሶስ የት ያውቁኛል አልኳቸው። አንዴ ደግሞ በሆነ ነገር ተጣላን። አታውቅም ሥራህን አሉኝ። ደነገጥኩ። እርሶኖታ የሚያውቁ ስል ተናደው ወደ መኝታ ክፍላቸው ገቡ። ግን ያስተውላሉ። ይህን ማደርገው በቅን ልቦና ለሀገሬ ተቆርቁሬ እንደሆነ ይገባቸዋል አሉኝ አባባ ሐዲስ። እነኚህ ሁለት ታሪኮች እንደሚጠቁሙን በዛብህ በከፊልም ቢሆን ሃይማኖትና ገጠር ቀመሱን የልጅነት ሕይወታቸውን ይወክላል። ጉዱ ካሳ ደግሞ ለስልጣኔና ለከተማ ቀመሱ የጉልምስና ስብዕናቸው ቅርብ ይመስላል። ባሏ ቀንታ የማታውቅ አንድ ሴት ነበረች። እሷም ሄዋን ትባላለች። በምድሪቱ ብቸኛ ተፎካካሪ የሌላት ሴት ነበረችና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 አስራ አንድ መርህና ሰብአዊነት አንድ ቀን አባባ አዲስን ጠየቅኳቸው በሕይወት ዘመኑ አልፈጸምኩትም ብሎ የሚቆጩት ነገር አለ አዎን ምንድን ነው ብዙ መጽሐፍ ስችል ፖለቲካ ውስጥ ያባከንኩት ረጅም ጊዜ ይቆጨኛል ስነ ጽሑፍ ላይ ሰፊ ትኩረት ሰጥቼ ቢሆን ኖሮ ብዙ ትልልቅ ሥራዎችን መጻፍ እችል ነበር ያና ለማድረጌ ይቆጨኛል አሉኝ የታላቁ ደራሲ የሐዲስ ዓለማየሁ ጥልቅ ፖለቲካዊ ዕውቀት ኢትዮጵያ ምን ዓይነት አስተዳደር ያስፈልጋታል በተባለው አፈንጋጭና ተራማጅ መጽሐፋቸው ላይ ታይቷል። በዚህ መጽሐፍ የዘመኑ ገብረሕይወት ባይከዳኝ ሆነው ይታዩኛል። ያም ሆኖ በሚኒስትርነትም ሆነ በአምባሳደርነት ዘመናቸው ደራሲነታቸው ፖለቲካዊ ስብዕናቸውን እየተጫነ ችግር ሲፈጥርባቸው ኖሯል። ካጫወቱኝ ፖለቲካዊ ውጣ ውረዶች አንዱን ላስታውስ። በተባበሩት መንግስታት የኢትዮጵያ አምባሳደር በነበሩበት ወቅት የሆነ ነው። እንዲህ አሉኝ። ያኔ መስኮብ የአቶሚክ ቦምብ አልሰራችም። ብቸኛዋ የቦምቡ ባለቤት አሜሪካ ነበረች። በተባበሩት መንግስታት ስብሰባ ላይ ተቀምጠን ሳለ የመስኮብ አምባሳደር ይነሳና አሜሪካ የሰራችውን የአቶሚክ ቦምብ አደገኛነት አስረድቶ ተቃውሞውን ያሰማል። በሰው ልጅ ላይ የሚያስከትለውን አሰቃቂ የጅምላ ጭፍጨፋ እያብራራ ሲናገር ዓለም የተደቀነበት መጪ አደጋ ወለል ብሎ ታየኝ። ይሄ አቶሚክ ቦምብ የሰው ልጆችን ከምድረ ገጽ የሚያጠፋ አደገኛ መሣሪያ መሆኑ ስለገባኝ የመስኮብን አምባሳደር ደግፌ አሜሪካኖቹን አወገዝኩ። ሀገሬ ኢትዮጵያም የዚህን አደገኛ የጦር መሣሪያ መመረት ትቃወማለች አልኩ። በዚህ ተቃውሞ የተደናገጡት አሜሪካኖች ወደ ግርማዊ ጃንሆይ አቤት አሉ። ምን ነው ወዳጅ አገር ሆነን ሳለ እንዴት እንዲህ ታደርጉናላችሁ? ብለው ለግርማዊ ጃንሆይ ቅሬታቸውን አሰሙ። ግርማዊ ጃንሆይ በአስቸኳይ አስጠሩኝ። አንተ በትልልቆቹ ጠብ ምን አግብቶ ነው ጥልቅ ያልከው? ብለው ወቀሱኝ ይላሉ አባባ አዲስ። በሚቀጥለው ፕሮግራሜ የደርግ ከፍተኛ ባለሥልጣን የነበሩት በአባባ አዲስ ቤት መጥተው ክፉና ደግ ተነጋግረው የተጣሉበትን አንድ አጋጣሚ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ማትሪክ ማትሪክ የአስራ ሁለተኛ ክፍል መልቀቂያ ፈተና ልማዳዊ ስም ነው። መልቀቂያ ፈተናውን የሚወስዱት ተማሪዎች በአጭሩ የማትሪክ ተፈታኞች ተብለው ይጠራሉ። ማትሪክ ምን ማለት እንደሆነ ያውቃሉ? ታሪኩ እንዲህ ነው። እስከ ቅርብ ጊዜ ድረስ በዚህ ፈተና ላይ ህገ ወጥ የሆኑ በርካታ የኩረጃ ትሪኮች ይፈጸሙ ነበር። ትሪኩም መዓት አይነት ነው። በዚህም ምክንያት መልቀቂያ ፈተናውም መዓት ትሪክ ተባለ።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 የታላቁ ደራሲ የሀዲስ ዓለማየሁ ትውስታዎች በዚህ አላበቁም። ተከታዩን ክፍል በሚቀጥለው ትውስታችን ይዘንላችሁ እንቀርባለን። ከሀዲስ ዓለማየሁ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነደበበ ሰይፉን፣ የነ ኃይሌ የገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና